አሰላሙ አለይኩም ወራህመቱላህ በረካቱሁ። ውድ ቤተሰቦቻችን እንዴት አላችሁ? ሰላም ናቸው። ዳናናቸያን አልሐምዱሊላሂ እንዴት ናችሁ? ደህና ናችሁ? ስራ፣ ጤንነት፣ ሰላም ከእኛ ጋ የረብልክምከር እህሳ የሚባል ነገር ለምደብኝ ያው አብራችሁት እንደምኖሩት ማህበረሰብ ነው የምኮኑት። እና ያው ሁል ጊዜ ስለምሰማው የሆነ የመቀረጥ ነገር አለና እንደዛው ያልኩ ነው። ምንም ማለት ነው አብሬያችሁ እንደምኖረው ጋይስ። እንዳንዴ እናቱ ታናናት ወይ አደናነና አልሐምዱሊላ። እንግዲህ ዛሬ የምልላችሁ መጥቶት መሰላችሁ መጣው መሰላችሁ፣ ባለፈው ታስታውሱ ከሆነ ከስነቀም በፊት እንደሆነ ባላውቀው ጋዣ መጣሁ ሰልዋና አለች አልኳትም ብዬ ቪዲዮ ሰርቼላችሁ ነበር ማለት ነው። እና በዛ ቪዲዮ ላይ ተገርሜ ማለት ነው የብዙዎቹ ያንዳንዶቻችሁ፣ ብዙዎቻችሁ ሳይሆን ያንዳንዶቻችሁን ኮሜንት አይቼ በጣም ነው የተአደብኩት ማለት ነው። ልክ እራሳችሁን የምታስቀምጡበት ቦታ ሰውን ለማስቀመጥ አትሞክሩ። ገባችኋል? ያ ማለት እንዴት ነው? እናንተ ራሳችሁን ጀጅ በምታረጉበት ሁኔታ ነው ሰውንም ጀጅ ማለት ሰውንም ለመገመት የምትሞክሩት። እናንተ ያንዳንዶቻችሁን ኮምፕሊት ላንዳንዶቻችሁን እየመለስ ያለው ለሌሎቻችሁም ያው ተዝናኑበት ማለት ነው እና ያኔ የምትማሩበት ነገር አለ እውነት ለመናገር እና እናንተ በቃ ራሳችሁን ዝቅ አድርጋችሁ ሰው ቤት ሰርተናል አንደውን ወርደናል ብላችሁ ራሳችሁን ዝቅ አድርጋችሁ ስላላችሁ ሌላው ልክ በእናንተ ስታንዳርድ እንዲኖር መፈለግ ይሄ አላዋቂነት ነው ማለት ነው። ለራሳችሁ ዝቅ ብላችሁ መኖር ከፈልጋችሁ በቃ እዛው ዝቅ ብላችሁ፣ እንደኔ ግን እሱን አልመክራችሁም ማለት ነው። ያ ግን እሱ የእናንተ አስተሳሰብ ግን እኔ ጋር በጭራሽ አይሰራም ማለት ነው። ገባችሁ አይደለም? ትናንትና ሰራተኛ ነበርኩና ዛሬ ሰራተኛ ሊዝም አለንም። ያኔ አቅሙ ካደረሰው ሌላም ሰው ቢሆን እዛው ማለት ነው። ትናንት ሌላ ቀን ነው። የሆነ ሰዓት ከፍ ትላላችሁ፣ የሆነ ሰዓት ደግሞ ከፍ ዝቅት የምትሉበት ቦታ አለ ማለት ነው። ከፍ በጊዜው ዝቅ ለጊዜው የሚባል ነገር አለ። እንደዛ ሆነ ነው ዱኒያ ላይ ስንኖር ይሄ ያለ ነው። የሰው ልጅ ውጣ ውረድ ያጋጥመዋል። የሆነ ሰዓት ከፍ ይላል፣ የሆነ ሰዓት ዝቅ ይላል። ይሄ ዱኒያ ላይ ያለ ነባራዊ ሀቅ ነው ማለት ነው። ያኔ ያም በእኛ የሚንቀሳቀስ ነገር አይደለም። አላህ ነው ሁሉንም ነገር የሚቀያየረው ነው። ገባችሁ አይደለ? እሱ ነው እንጂ ከዚህ ውጭ ሰው ሲባል ከሰው ጋር እኮ ነው። ገባችሁ አይደለ? ሰው ቤትም ሆኖ ቢሰራ በዛው ደረጃም ቢሆን ያ ሰው ከማንም ዝቅ ሊደረግ አይገባም፣ በሚስተያየት ማለት ነው። ገርማችኋል። እኔ በባህሪ የሆነ የሚባለው ኮንፊደንስ አልባሴት አለው። እውነታውን ለምን ነገር ያለ መጎራት ነው የምነግራቸው፣ ወላሂ ነው የምላቸው። የሚያቁኝ አብረው ያደጉኝ ያውቃሉ ማለት ነው። እኔ ከልጅነት እንኳን ዛሬ የራሴ ነገር ኑሮ ራሴን ችል እየኖርኩ፣ ቅርና ድሮ ልጅ እያለሁ ቤተሰብ ጋር እያለሁ አእምሮ ሳይበስን ማለት ነው የኔ ኮንፊደንስ በቃ የሌለ ነው። ገባችሁ አይደለ። በር ካልዘጋሁ ብላ ኮነች ውሻ። ቆይ ላውራበት እና

ልክ የገባሁበት ቤት ኮንትራት የገባሁበት ቤት በኔ እድሜ ምናምን አሉ በዛ ደረጃ በዛ እድሜ ማለት ነው፣ በዛን ሰዓት እና ስላሉ ጭራሽ እነሱ እንዳዙኝ አልፈቅድላቸውም። ሰው ቤት ያለ ሁሉ አይመስለኝም ጋይስ። እና ከሁሉም የሚያጅበኝ ነገር በቃ እነሱ የሆነ ነገር ሲፈልጉ ኢቭን ክላሳቸውን ለማጸዳት ሲፈልጉ ይችን ሀበሽ ያንቺ ዘጃት ነው የሚሏት እናታቸውም ማለት ነው እንጂ በፍጹም እነሱ መጥተው አያዙኝም። የሚያረጋኝን ነው የሚያሳጣይ፣ በቃ የሆነ ጭራሽ ሰው ቤት ያለው አይመስለኝም ማለት ነው። በጣም እንግዲ የሚያስቀኝ አሁን ላይ የማስታውሰው ያኔም ነገሪያቸውን ችላል። ያልሰማችሁትም ክለሳ የሚሆነው ዘን እና አሁን ላይ የሚያስቀኝ ስራያ ማለት ነው። ያው እንግዲህ አረቦች ታቃላቸው እንትም እንደባለው እንግዳ ሲመጣ ያው ይበጃጃሉ ልጆቹ፣ በብዛት በብዛት ልጆቹ ሽክላሉ ምናምን ማለት ነው። ወይኔ ሄታችሁ እንደዛ ለማድረግ ነው የምትጠራው? አይ እኔ እኮ ድንበር ያለፈ ነው። ልጆቹ ሲበጃጁ አልኳችሁ፣ እኔም ብጅጅት የምንድነ ባለው ነው ሚያስቀኝ። በቃ እነሱ ልቻቸውን ቅይር ሲያረጉ ማለት ነው። እኔም ቅይር በቋ ሲኳኳሉ ሳይቀር ኳኳላለሁ ብላችሁ ታምናላችሁ? በዛልክ ደፋር ሆና ሀቂቃ ያስቃል። ሰዎቹ ወዳይ ነው የምላቸው፣ ከመሳቅ ውጭ ምንም አይሉኝ። እኔ አንድ ቀን በዚህ ጉዳይ አገላምጠውኝ እንጂ ተቆጥተውኝ ምናምን አያውቅም። በቃ ኃይለኛ ናት። ኃይለኛነቴን በቃ የምበቃ ተረከቡ ስራ ወደኋላ አለ ማፈር በለች ነው ምሰራው ስራ ያናከብራለሁ ማለት ነው። ከዛ ውጭ ግን ዝቅ አድርገው እንደው ይ በጭራሽ አልፈልግም በቃ ባህር እነሱም ማቋታል ወደው ነው ኖሩ ወደው ለምን ተቀባባል ልብስ ቀይር ብለው እነሱ በረካ ይከፍላቸው። አደብ አይደለም፣ በዛ ሰዓት እንደዛ ማድረግ አሁን ላይ ሳስበው አደብ አይደለም ግን እኔ አሁን ይህን ሊያነሳሁላችሁ በቃ እናንተ እንደምትሉት እናንተ አሁን አውርዳችሁ ለማሰብ ተሰራተኝ ነጣወታሽ ሰራተኛ እስኩታ ያልሽ ምናምን እያላችሁን ዝቅ ለማድረግ ትሞክራላችሁ። በብዙም ልታደረጉኛችሁ ምን ያለሁበት በኔ ያለሁበት እኔ ራሴ አውቃለሁ። ገባችሁ አይደለም? አንድ ሰው ሲጀመር ሰራተኛ ለመያዝ ምንም መስፈርት አይጠበቅበትም። መክፈል መቻል ብቻ ነው፣ አይደለም ሌላ ምን ይጠበቅበታል እና እኔም ትናንትና ሰራተኛ ብሆን ዝቅ ብ ለጊዜው ብሰራ አሁን ለአቅሜ የተፈቀደ ብዝ አጋዥ ቢኖረኝ ምን ችግር አለው ምን ትናንትና ሰራተኛ ስለነበርኩኝ አሁንም በዛው ደረጃ መቀመጥ አለብኝ አይለም ሰው ትንሽ ተንስቶ ነው ሰው ትልቅ መሆን የሚችለው ወገዴ ቀነስ ሞኝነቱ እዛው ተረፍቆ መቅረት ማለት ነው ተረፍቆ መቅረት ሁሉጊዜ ቤት ሰራተኛ ሆኖ መቅረት ነው እና አንድ ነገር ልነግራችሁ የምፈልገው ነገር ምንድነው ማንም ሰው ቢሆን የሚገምታችሁ ማለት ነው የሚያስቀምጣችሁ የሚያስቀምጣችሁ ራሳችሁን ባስቀምጣችሁበት ልክ ወላሂ ነው የምላችሁ ራሳችሁን ዝቅ አርጋችሁ የምኖሩ ተንኮባሻችሁ ከሰው በቃ የሆነ ነገር የምፈልጉ ከሆነ ማንም ሰው ንቋችሁ ነው ምትኖሩ ራሳችሁን ደግሞ ኮር አርጋችሁ ራሳችሁን ጠብቃችሁ ታኖራችሁ ባላችሁ ተብቃቅፋችሁ ከኖራችሁ ማንም ሰው አክብሯችሁ ይኖራል ማለት ነው ሆኖ ለመናገር አንዳንዴ ደግሞ የአረብ ሀገር ሰራተኛ የነቀረ እየጦዘ እንዲሆነ የሚሉት እውነታቸው ነው። ለምን ብትሉ እኛ ያስቀመጥ በጣም ያባባላችሁ ያስተማረኝ በቃ ራሳችሁን ዝርቅ አድርጋችሁ እንደምኖሩ ሰራተኛ ወርደናል ብላችሁ እርደታችሁን ተቀበላችሁ የምትኖሩ ናችሁ። እንዲህ እንዲህ የምትሉ እና አንዳንዴም ም ይህን ደረጃ ሰው የሰጠን ይህን ስ ደካማ አድርጎ የሚስለን እራሳችንን አይተው ነው። ገባችሁ አይደለም? ይሄ እንደኔ አግባብ አይደለም። እናንተ ዛሬ ዝቅ ብላችሁ ትሰሩ ነገ ከፍ ማለት አለ። ነገ ደግሞ ዝቅ ማለትም ሊመጣ ይችላል አይታወቅም። ይሄ ዱኒያ ባህር በቃ እንጂ አላ ስብሃን ታላ እኮ ሲናገር ሲጀምር ማንም ከማንም አይበልጥም፣ አላህም በመፍራት ደረጃ ቢሆን እንጂ ብሏል አይደል እንዴ? ስለዚህ ማንድኛችን ከአንድኛችን የሚያበላል ተቋ ብቻ እንጂ አላህን መፍራት ብቻ እንጂ ዱንያ አበላልጠንም አላህም ጋር እኮ ነው እኔ የምስተማቀው፣ ድሀም ብሆን ሀብታም ጋር እኮ ነው ምንም የሚያበላልጠኝ ነገር የለም። አላህ ድሀ ያደርገኝ እኔን አላህ ነው ለተአምሩ ነው። ሌላውን ደግሞ ሀብታም ያደርገው አላህ፣ እሱን ድሀ ማድረግ አቅቶት አይደለም ለተአምሩ ነው። ገባችሁ አይደለም? ሁሉንም የሚያደርግበት አላህ ተአምር አለው እሱ ለሚያውቀው ሁክም ነው በቃ። ይህን እናምናለን። ይህን እስካመን ድረስ ደግሞ እራሳችን ዝቅ አድርገን የምኖርበት ከዛ አይኖርም ማለት ነው። እና ራሳችሁን አትናቁ፣ ራሳችሁን አስከብሩ፣ በቃ ራሳችሁን ተቀበሉ ባላችሁበት ደረጃ። በእናንተ ስታንዳርድ ደግሞ ሰውን ጆጅ ለማድረግ አትሞክሩ ማለት ነው። እና እኔ የዚ አይነት ሴት አይደለሁም እንደፈለጋችሁ ብትሉ የዝቅተኝነት ስሜት በጭራሽ አይሰማኝም ነገርኳቸው። ባህሪዬን ከጠዋት እስከ አሁን ድረስ ማለት ነው እና ለሌሎቻችሁ ታችሁ ግን የማስተላልፈው መልክት ተራሳችሁን አክብሩ ራሳችሁን ልዱ። እናንተ ከማን የሚያነሳችሁ አረላችሁ እሱ ነው መቀበል ያለበት እንጂ እኔ ግርማ ለጊያን ኮመንታ ንብቤ በቃ ሰው እኮ ዝቅ አድርጎ በቃ እኛ ባኖር ነው ይሄን የተማርኩት ብቻ እና ይቅርባችሁ ማለት ነው። ዛሬ ዝቅ ብትሉ ነገ መለወጣለ። ትናንትና ሎሚ ሲሰጡ የነበሩ ነው እዛ ላይ ያሉት። አሁን በሀብት ደረጃ እንግዲህ ማለት ነው እንጂ አሁንም ከማንም አልበለጡ፣ ድሮም ከማንም አላሳነሳቸው። ትንሽ ነገር ላይ መቆየታቸው ማለት ነው እንዲሁም ለለውጥ ዳረጋቸው እንጂ ማለት ነው። ይልቁንስ ራሳችሁን ዝቅ አድርጋችሁ በቃ ትንሽ ሁናችሁ ትንሽነታችሁን ተቀበላችሁ ከመኖር ልቅስ በቃ ባላችሁበት ራሳችሁ ማክበር፣ ራሳችሁ መውደድ፣ ራሳችሁ በቃ በቃ በራሳችሁ መተማመን ይኖራችሁ። ገባችሁ አለ እንደ ድንበር እንዳለ እንደ ድሮ ሳይሆን እኔ አሁን ላይ እንደዛ አደለሁም። በርግጥ ድሮ ነገርኳቸው። በዛ ደረጃም ባይሆን አሁን አላህን ከማወቅ ጋር አእምሮችን ከመብሰሉ ጋር የምናሻሽለው ነገር አለ። አሁን በዛ ድሮ ባልኳቸው ደረጃ አደለሁም ግን እኔ ይህ አይነት ችግር የለብኝም። ከጠዋት አንስቶ እስካሁን ሌላችሁ ፈልጌ ነው ገባችኋ። ብዙዎቻችሁ እንትን ልትሉ ስለፈለጋችሁ ማለት የሆነ ለማተናነስ የሞከራችሁት ነገር አለና በጨረሻ፣ እናንተ አኖራችሁብኝ ደረጃ ላይ አለውም። አልሐምዱሊላሂ። ገባችሁ አይደለ? እሱን ነው የምላችሁ። እና ኮንፊደንስ ይኑራችሁ ባላችሁበት፣ ራሳችሁበት፣ ሰውም የሚያከብራችሁ እናንተ ራሳችሁን ባስቀመጣችሁበት ልክ ነው። ገባችሁ አይደለ? አለዛ የምትንከራፈፉ ዝቅ የምትሉ ከሆነ ዝቅ ብላችሁ ምቀሩ፣ እስከ መጨረሻው ይሞራልሽ ደርሶባችሁ ወርጃችሁ። ስለዚህ ማማተይ ስልኩን ቃለችቺ። ስለዚህ አግባብ አይደለም። ቤተሰብ እንደኔ ያኔ አንዳንዶቻችሁ ማለት ነው፣ ብዙዎቻችሁ እኮ እዛው መልስ ያስጠታችኋል። ግን የብዙ ሰው ኮመንት ነው። በዚህ ደረጃ ሰው ያኔ ዝቅ ለማድረግ የሞከሩ አይነት ያየሁት ማለት ነው። ያው ግድፍ መስሏቸው ነው። ግን ያው ከሞላ ጎደል እኔ የነገርኳችሁ ማለት ነው። እኔ ይህች ነኝ። በቃ ገባችሁ አይደለ? አሁን እኔ ረዳት ኖረኝ፣ ነገ ጧት ደግሞ ረዳት ልሆን እችላለሁ። ምን ችግር አለ? ምንም ችግር እኮ የለውም። በቃ ዱኒያ ከፍ ዝቅ፣ በጊዜው ዝቅ ከፍ በጊዜው ዝቅ በጊዜው እያል ምንድን ነው የሚባለው? ዝቅ ለጊዜው ከፍ በጊዜው እያል እንኖራለን። ያው ዱኒያ እንደዚህ ሆነን ነው የምንጨርሳት። ሌላ ነገር የለውም። ስለዚህ ለራሳችሁ ሬስፔክት ይኖራችሁ። እኔ ለራሴ ትልቅ ሬስፔክት ነው ያለኝ። ስለዚህ እናንተ እንዳላችሁት በፍጹም አይደለሁም ማለት ነው። እያ ነው በቃ የምላችሁ ነገር ሱብቻ ነው። በተረፈ በሌላ ቪዲዮ ውስጥ ከምንገናኝ በእያላችሁበት ሰላም እንዲ ሰላም አለይኩም ረቱላ በረካቱ ምጣስ መሳችሁ ስብ